ሰላም ሰላም እንዴት ናችሁ? ውድ ቤተሰቦች፣ ዛሬ እንግዲህ እንዴት አድርገን በስልካችን የጉግል አካውንት እንደምንከፍት እንመለከታለን። በቀጥታ ወደ ስራ ከመግባታችን በፊት የቻናል አዲስ የተከፈተ ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ይህን ቪዲዮ እስከ መጨረሻው በመከታተል ላይክ፣ ሸር በማድረግ እኔም ማገዝ ትችላላችሁ። በቀጥታ ወደ ስራ እንሄዳለን ማለት ነው እንግዲህ እሺ በመቀጠል ወደ ሴቲንግ እንገባለን ማለት ነው። ከዛ በኋላ ሴቲንግ ውስጥ ከገባን በኋላ ወደ ታች ስክሮል አድርገን ከነዛ ውስጥ አካውንትስ ኤንድ ባክፕ የሚላል እሱን አንድ ጊዜ ክሊክ ካደረግን በኋላ ማኔጅ አካውንትስ የሚለው አንድ ጊዜ ክሊክ እናደረገዋለን። በመቀጠል የድሮ ኢሜል አድሬሳችን ይመጣል ልናልማ አንድ ጊዜ ክሊክ እናደርገዋል። ከዚ በኋላ ሪሙቭ አካውንት የሚል ይመጣል። እንደ አዲስ ልክ ከብሰው ስለሆነ አካውንት ክሊክ ከዛ እንለዋለን። ከዛ እንግዲህ እንደምንመለከተው ጠፍቷል ማለት ነው። ከዛ አድ አካውንት ጊዜ ክሊክ ጎግል ንነካና ሰርች ስቲ ያደርግ ነው። እንደ ኢንተርኔቱ ፍጥነት ሊዘገይ ይችላል። ከዛ ኋላ እንደዚህ ይመጣልናል። ኢሜል ኦር ፎን የሚለውን ትተን ክሪኤት አካውንት የሚለው ላይ ፎር ማይ ፐርሰናል ዩዘስ የሚለውን አንድ ጊዜ እሷን ክሊክ እናረጋታለን ማለት ከዛ በመቀጠል ስማችንን እስከ አባታችን ይጠይቀናል። ሙሉ ስማችንን እሱን እናስገባለታለን ማለት ነው። ከዛ ኔክስት እንለዋለን። ከዛ ቀን ወር ዓመተ ምሕረትና ጾታ ይጠይቀናል ማለት ነው። እሱን እንደየራሳችን እናስገባለን ማለት ነው። በመቀጠል ኔክስት እንለዋለን። ከዛ በኋላ የራሳችን ኢሜል አድሬስ ክሬት አድርጎ ይለናል። ከዚህ የራሳችን ኢሜል አድሬስ ክሬት እናደርጋለን። ይህን ኢሜል አድሬስ ስንጽፍ ስፔስ ባይኖረ አሪፍ ስፔስ መኖር የለበትም ማለት ነው። ከዛ ኔክስ እንለውና ከዛ ክሬት ኤስትሮ ፓስወርድ ይለናል። ጠንከር ያለ ፓስወርድ በሌተር በመንበር ወይም በሲምቦል ጠንከር ያለ ፓስወርድ ጻፍ ይለናል። ሌተሮችን፣ ነንበሮችን፣ ሲምቦሎችን በመጠቀም ጠንከር ያለ ፓስወርድ መፍጠር አለብን። ከተሳሳተ ይህን ስክሪን ሹት ብናደረገው አሪፍ እንዳነረስ እንዳልነረስ ሴብ ብናደረግ ከዛ ኔክስት እንለዋለን። ከዛ በመቀጠል ስልክ ቁጥራችንን እናስገባበታለን ማለት ነው። ኔክስት እንለዋለን። ከዛ የጎግል አካውንታችን ኔክስት እንለዋለን። ከዛ ወደ ታች ስክሮል አድርገን አገር የምትል ትመጣልናለች። ከዛ እሷን አንድ ጊዜ ክሊክ እናረጋታለን። ከዛ አክሴፕት እንለዋለን። ይስ ይመጣልን። ከዛ ይህን በመሰለ መልኩ ይመጣልናል የጉግል አካውንታችን ት ማለት ነው። እንግዲህ ልመጣና ወደ ፕለይ ስቶር ገብተን ጉግል አካውንት መከፈቱን እናረጋግጣለን ማለት ነው። ከዚ አክሴፕት እንለዋለን። ይስ ይመጣለን ሰርቪስ የሚለው ሲመጣ ከዛ ይህን በመሰለ መልኩ ይከፈትልናል። ከዛ ከላይ አንዴ እንነካውና እንደዛ አርቆ ጉግል አካውንታችን ተከፍቷል ማለት ነው። ይህም በመሰለ መልኩ አሁን ለአጠቃላይ ጉግል አካውንታችን ከፍተን ጨርሰናል ማለት ነው። እናም በዚህ ቪዲዮ ላይ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ በመጻፍ እንዲሁም ይህን ቪዲዮ ላይክ፣ ሰብስክራይብ፣ ንሻር በማድረግ ይህን ቻናል የተሰሙን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰና ጊዜ ታመኘው